የውጭ ጉዳይ ሚኒስትር በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ውይይት አካሂዷል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ውይይቱ መርቷል በትግራይ ክልል አሁናዊ በሰላምና ጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት አንጃ የጊዜያዊ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መምጣቱን አስረድተዋል። ዓለም አቀፉ ማህበረሰብና የፌዴራል መንግስት በክልሉ ዘላቂ ሰላም ግ ግንባታ ያላቸውን ሚና አጠናክረው እንዲቀጥሉም ጥሪ አቅርበዋል። ይህንን ውይይት የተከታተለው ባልደረባችን ሳሙኤል ሀጎስ ነው። ከእሱ ጋር ጠሪ ያለ ቆይታ እናደርጋለን። ሳሚ እንኳን ደህና መጣ። እንኳን ደህና ቆየህ። እንዴት ውለሃል? እግዚአብሔር ይመስገን አመሰግናለሁ ስለጠየቀኝ። እንግዲህ እንደሚታወቀው በትናንትናው ዕለት የጊዜያዊ አስተዳደሩ ፕሬዚዳንት መግለጫ ሰጠው ነበር ወቅታዊ ሁኔታዎችን አስመልክቶ። ዛሬ ደግሞ እንግዲህ ከዲፕሎማቲክ ኮሚኒቲው ጋር ውይይት ተካሂዷል። እንደ ውይይቱ ምን ይመስል ነበር? ምን ነጥቦችስ ተነሱ የሚለውን ብታጋረን መልካም። አንተም ለማንሳት እንደሞከርከው አስሜ፣ እንደሚታወቀው እንግዲህ ለሁለት ዓመት የዘለቀውን ሰሜኑ የሀገሪቱ ክፍል ጦርነት በፕሪቶሪያው ስምምነት ጥቅምት 23 2015 ዓ ም ከተቋጨ በኋላ ክልሉን መልሶ በማደራጀት የተለያዩ መልሶ ግንባታ ስራዎችም ሲንቀሳቀሱ ነበር። ይህንን ይረዳ ዘንድ ደግሞ ጊዜ አስተዳደርም ተቋቁሞ ወደ ስራ ከገባ የሁለት ዓመት ጊዜ እየተጠጋ ነው የሚገኘው። ነገር ግን ከቅርብ ጊዜያት ወዲህ በተለይም ያለፉትን ስምንትና ዘጠኝ ወራት የክልሉን ይመራ የነበረው ህወሀት በሁለት ተከፍሎ በተለይም ተነጥሎ የወጣው አንጃ አሁን ክልሉን ወደ ነበረበት የሰላም እጦት ለመመለስ የተለያዩ እንቅስቃሴዎችን እያደረገ እንደሚገኝ ትናንትም የጊዜ አስተዳደሩ ርዕሰ መስተዳደር ጌታቸው ረዳ ከጋዜጠኞች ጋር በነበራቸው ቆይታ እንዲሁ ማብራሪያ መስጠታቸውን እናስታውሳለን። ዛሬም ይህንኑ ማብራሪያ የውጭ ጉዳይ ሚኒስቴር ለተለያዩ የዲፕሎማቲክ ማህበረሰብ አባላት በኢትዮጵያ ለሚገኙ አምባሳደሮች እንዲሁም የተለያዩ ተቋማት ዓለም አቀፍ ተቋማት ዲፕሎማቶች ጭምር ማብራሪያና ውይይት የተካሄደበት መድረክን አዘጋጅቷል። በዚህ መድረክ ላይ የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ እንዲሁም የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ ተገኝተዋል። በክልሉ ነባራዊ ሁኔታ በተለይም በወቅታዊ የሰላምና ጸጥታ ጉዳዮች ላይ ማብራሪያዎች ሰጥተዋል። ጌታቸው ረዳ በማብራሪያቸውም ከቅርብ ጊዜ ወዲህ ቀደም ሲል ለማንሳት ለማንሳት እየሞከርኩት እንደነበረው ያለፉትን ጥቂት ወራት ይህ አንጃ የተለያዩ ጸረ ሰላም እንቅስቃሴዎችን እያደረገ እንደሆነ ለጊዜያዊ አስተዳደሩም ጭምር የእለት ተእለት ስራዎች እክል እየፈጠረ መምጣቱን አስረድተዋል። ዲፕሎማቲክ ማህበረሰብ አባላቱ በዚህም በተለያዩ የትግራይ ክልል አካባቢዎች ይህንን እንቅስቃሴ ሲያደርግ ቆይቷል። ከቅርብ ጊዜ ወዲህ ደግሞ በተለይም ያለፉትን አንድና ሁለት ሳምንታት ወደ ዋና ከተማ መቀለም በመግባት እንደዚሁ ይህንን እንቅስቃሴውን መቀጠሉንና ለጊዜ አስተዳደሩ የዕለት ተዕለት ስራዎች እንከን እየሆነ መምጣቱን አስገንዝበዋል። ለዚህም የፌዴራል መንግስቱን ጣልቃ ገብነት ሳይሆን የምንፈልገው ከዚህ ቀደም በተለይም በፕሪቶሪያው ስምምነት መሰረት ዘላቂ ሰላምን በክልሉ ለመገንባት የሚደረገውን ጥረት አጠናክሮ እንዲቀጥል አሁንም የፌዴራል መንግስቱ ይህንን ደግሞ የዓለም አቀፍ ማህበረሰቡም ጭምር እንዲያግዛቸው ጥሪያቸውን አቅርበዋል። የተለያዩ እንቅስቃሴዎች እየተከናወኑ ነው ብለዋል። ይህኛው ራሱን ነጥሎ የወጣው የህወሀት አንጃ እንዲሁም አሁን የተለያዩ የጦር መሳሪያዎችን የታጠቁ የጦር አዛዦችንም ጭምር በመጠቀም ስጋት እየፈጠሩ መምጣቱን እንደዚሁ አብራርተዋል። ይህ ይህንን በማስቆም ረገድ እና ክልሉን መልሶ በመገንባት እንዲሁም በክልሉ ዘላቂ ሰላምን በመገንባት ረገድ አሁንም የፌዴራል መንግስቱ ከዚህ ቀደም ሲያደርግ የነበረውን እንቅስቃሴ አጠናክሮ እንዲቀጥል ጥያቄ አቅርበዋል። ከዚህ ባሻገር በፕሪቶሪያው የሰላም ስምምነት መሰረት ታጣቂ ኃይሎች ትጥቃቸውን እንዲያስረክቡና መልሶ ደግሞ የማደራጀት ዲዲአር የሚባለው ማለት ነው መልሶ የማቋቋም ስራ እንዲሰራ ጥረቶች እየተደረጉ ነበር። ይህንንም ስራ እክል እየፈጠረ መምጣቱን ይሄኛው አንጃ እንደዚሁ አብራርተዋል። ከዚህ ባሻገር ደግሞ የውስጥ ተፈናቃዮችንም ጭምር በጦርነቱ ሳቢያ ቀያቸውን ጥለው የተፈናቀሉ ዜጎችም ጭምር ወደ ቀያቸው ለመመለስ የሚደረገውንም ጥረት እክል እየፈጠረበት እንደሚገኝ የጊዜያዊ አስተዳድሩ ርዕሰ መስተዳደር ጌታቸው ረዳ እንደዚሁ በማብራሪያቸው ለዲፕሎማቲክ ማህበረሰቡ አስረድቷል። ከዚህ ባሻገር የውጭ ጉዳይ ሚኒስትሩ የሆኑት ዶክተር ጌዲዮን ጢሞቴዎስም ይህንን ሀሳብ ነው ያጠናከሩት። የፌዴራል መንግስቱ ከመቼውም ጊዜ በላይ የክልሉን ሰላም ለመገንባት ፕሪቶሪያውን ሰላም ስምምነትም ሙሉ ለሙሉ ተግባራዊ ለማድረግ ጥረቶችን እያደረገ የሚገኝበት ወቅት ላይ ነው የሚገኘው። አሁን በክልሉ እየሆነ ያለውን ወቅታዊ ሁኔታም በአጽንኦት እንዲሁም በትኩረት እየተከታተለ እንደሚገኝ ከስር ከስርም መረጃዎች እንዳሉት እንደዚሁ ለዲፕሎማቲክ ማህበረሰቡ አብራርተዋል። ነገር ግን ይሄኛው አሁን ራሱን ነጥሎ የወጣው የህወሓት አንጃ አሁንም ቀደም ሲል ያነሳሁትን ዲዲአርን ተግባራዊ እንዳናደርግ ወይም የታጠቁ ኃይሎችን መልሰን በማቋቋም ሂደት ውስጥ የእክል እየፈጠረ እንደሚገኝ፣ ከዛ ባሻገር ደግሞ የተፈናቃዮችንም ለመመለስ የፌዴራል መንግስቱ እያደረገው የሚገኘውን ጥረትም እንደዚሁ ፈተና እንደገጠመው አንስተዋል። ከዚህ ባሻገር ለህወሀት ቀርቦ የነበረውን ዳግም ራሱን ለምርጫ ቦርድ ዳግም እንዲመዘገብና በህጋዊ ሂደቱን ጠብቆ እንዲንቀሳቀስ የተለያዩ ጥረቶች ሲደረጉ እንደነበር ነገር ግን ይህንን የብሔራዊ ምርጫ ቦርድን ጥሪ ውድቅ እንዳደረገ እንዲሁም ጠቅላላ ጉባኤ እንዲያደርግ የተሰጠውን ጥሪም ባለመቀበል የምርጫ ቦርድን ህግ መመሪያና ውሳኔዎችንም ጭምር ባለመተግበር አፈንጋጭነቱን ያሳየ እንደሆነ እንደዚሁ ዶክተር ጌዲዮንም ማብራሪያቸውን ሰጥቷል። በጣም አድርጌ አመሰግናለሁ። ለመረጃዎች መልካም ቀን።